ሕገ ወጥ የንግድ እንቅስቃሴ በስራቸው ላይ ጫና ማሳደሩን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የንግዱ ማህበረሰብ አባላት ተናገሩ። ለሰላም የበኩሉን አስተዋጽኦ በማበርከት ጤናማ የንግድ እንቅስቃሴ እንዲኖር ማድረግ ከንግዱ ማህበረሰብ እንደሚጠበቅም የዞኑ ገቢዎች መምሪያ አስታውቀዋል። የብልጽግና ጉዞአችንና የንግዱ ማህበረሰብ ሚና በሚል መሪ ሀሳብ ከንግዱ ማህበረሰብ ጋር በሆመራ ከተማ ውይይት ተካሂደዋል። አምሳሉ አሞኜ ተጨማሪ አለው። የብልጽግና ጉዟችንና የንግዱ ማህበረሰብ በሚል መሪ ሀሳብ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ከተውጣጡ የንግዱ ማህበረሰብ አባላት ጋር በሁመራ ከተማ ውይይት ተካሂዷል። የንግዱ ማህበረሰብ አባላትም ሕገ ወጥ የንግድ እንቅስቃሴ በህጋዊ ነጋዴዎች ላይ ጫና እየፈጠረ መሆኑን አንስተዋል። ሺህ ብር የሚገዛ ዕቃ ደረሰኝ ስጡኝ ብትላቸው የሚሰጥህ ደረሰኝ የ1500 ብር ወይም ደግሞ ከፋብሪካው በሚወጣበት ነው የሚሰጥ። በጣም እየተፈተንን ነው እንጂ ከላይ እስከ የተናበበ መዋቅር ቢኖረን ህብረተሰቡን በስርዓት የማገልገል ግዴታችን እኛም እንወጣለን፣ ማለት ነው ያለ ንግድ ፍቃድ ያለ ቤት ክራይ የሚሰሩ ማለት ነው። አንድ ሁለተኛ ደግሞ ህጋዋን መስለው ቤት ክራይ ተከራይተው ግን ንግድ ፍቃድ ሳያወጡ የሚሰሩ፣ ህጋዊ ንግድ ፍቃድ አውጥቶ ግብር እየከፈለ ለሚሰራ የቤት ክራይ እየከፈለ ለሚሰራ ሰው ተግዳሮት የሚሆኑ ማለት ነው። የንግዱ ማህበረሰብ ለሀገር እድገት ሚናው ከፍተኛ መሆኑን ያነሱት የዞኑ ገቢዎች መምሪያ ኃላፊ አቶ ጋሻው ጥፍጦ የሰላም ግንባታው የበኩሉን አስተዋጽኦ ማበርከት እንዳለበትም አሳስበዋል። ትክክለኛ ገቢ ትክክለኛ ንግድ እናንቀሳቀስ ካላችሁ እናግኝ ካላችሁ ገቢ ሰላም ግድ ነው። ስለዚህ ይሄ ከሆነ በዚህ ደረጃ እናንተ ከተገነዘባችሁት፣ እንዴት ነው ሚናችን እየተወጣን ያለውን የሚለውን ማየት የግድ ይላል። መንገድ ሲዘጋ አይጠቅምም ብሎ ማውገዝ አለበት። የንግዱ ማህበረሰብ ከዚህ ቀደም ሰላም እንዲረጋገጥ ያበረከተውን አስተዋጽኦ አጠናክሮ መቀጠል እንዳለበት የተናገሩት ደግሞ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴ ናቸው። በእኛ ዞን ሰላማዊ የሆነ ቀጠና ነው ብሎ መውሰድ ይቻላል። ችግሮች የሉም ማለት አይደለም። ይሄ ሰላማዊ ቀጠና እንዲሆን ደግሞ የንግዱ ማህበረሰብ ሚና በጣም ከፍተኛ ስለሆነ ነው እና በቀጣይ ሰላሙን አስጠብቆ የተሳካ ልማትና መልካም አስተዳደር እንዲሰፍን የንግዱ ማህበረሰብ ሚናውን እንዲወጣ እኛም አመራሮቹ ሚናችን እንድንወጣ። የአማራ ክልል የህዝብ ቅሬታ ሰሚ ጽሕፈት ቤት ኃላፊ አቶ አገኘው ካሳ የንግዱን ማህበረሰብ የሚያማርሩ ግለሰቦችንና ተቋማትን ድርጊት በጋራ መከላከል እንደሚገባ አሳስበዋል። ጎንደር ለተጫነ ምርት ጎንደር ላይ የኮቲ ሊከፍል ይችላል። ሲራገፍ ሁመራ ላይ ሁመራ ከተማ ላይ የኮቲ ሊከፍል ይችላል። ዳንሻ ላይ መክፈል የለበትም። በአከር ላይ መክፈል የለበትም። እዚህ ብቻ መክፈል አለበት ሲጫንና ሲራገፍ። እነዛ ነገሮች ምንድን ነው የሚሰበሰበው? የከተማ አገልግሎት ገቢ አንዱ አካል ሁኖ መልሶ ለህዝብ የሚጠቅም ኢንቨስትመንት ልማት ይውልበታል። ከዚህ መለስ ያለ ግን ሕገ ወጥ ነው። ይህን መንግስት ብቻ ሊያስቆሙ አይችልም። መንግስት በእያንዳንዷ ኪሎ ሜትር ፖሊስ ወይም መከላከያ ወይም የሰላም አስከባሪ ኃይል ቢያስቀምጥ ሊያጠፋው አይችልም። ይህን የምናጠፋው እኛና እናንተ ተባብረን መገልገል በነፃ የተሰጠ መብት ነው። በተቋም ውስጥ በነፃ በሚሰጡ አገልግሎቶች ላይ ወይም በህግ የተፈቀዱ ክፍያዎች ካሉ እነሱ ካልሆኑ በስተቀር ከዛ ውጭ ያለው ነገር ግን ነውር ነው። ይህን እናንተ አታለማምዱ። እኛ ውስጥ ያለውንም አጣብቀን በህግ ተጠያቂ እናደርገው፣ እንዲያፍር እናደርገው። ነውረኛ ሌባ ነህ፣ ቢዝነስ ሰራ የሚል ስም ከምንሰጠው ሌባ ነው ይሄ ብለን አጋልጠን እጁን እንዲሰበስብ እናደርገው። እንዲህ ሲሆን የንግድ ስርዓቱ ይሳለጣል። ቅን አገልጋይ የሆነ ሲቪል ሰርቫንት እንፈጥራለን፣ በየተቋማችን አመራር እንፈጥራለን። ያልተገባ የዋጋ ጭማሪ በማድረግ ሰው ሰራሽ የምርት እጥረት በሚፈጥሩ ነጋዴዎች ላይ እርምጃ በመውሰድ የኑሮ ውድነቱን መከላከል እንደሚገባ በመድረኩ ተነስቷል።